መቤቴ የተባረከ ፕሮግራም ነው። እኔ ግን ሳገባ እንደዚህ አል አልታደርኩም በምስይም ነበር አልታደርኩኝም። በእንደዚህ በመቤቴ በቤተ ክርስቲያን መዳር አሪፍ ነው። እኔ ሳገባ ግን ተውት፣ ተውት። ለእናንተ ነው የምናገረው። አንዱ ነጭ ሸሚዝን ያደርገው በፌስ ያነሳ ምግብ መብላት አሪፍ ነው በፌ ሲያነሳ ፊቱን ሸፍኖታል። ፀጋዬ ሸጡ እየዘፈነ ነው። አንዴ ማይኮን አምጠዋል። ፀጋዬ ለምን ሲለ፣ አይ የደስታ መግለጫ አልኩት። ከዛ አንተ ነጭ ቲሸርት ያረቀው አልኩት። ብፊውን እየዞረው ነው። ምንድን ነው ብሎ ዞር ሲልልኝ፣ እንዳይሻግትብሃል እኮ በልቶ አይጨርስ ነው። መልካም ጋብቻ ይሁንልን። በፊት የአብርሃምና የሳራ ነው የሚባለው፣ በመቤቴ ስለሆነ እኔ ግን ሳገባ የዛራና ና የቻንድራ አመሰግናለው። መልካም ሠርግ ይሁንልኝ። ይወዳቸዋል። አሁ ዶክተር ዳንኤል ና ዶክተር ጽዮን እዚህ መካከል ብዙ ናቸው የመጡት አርቲስቶች። መልካም ምኞታቸውን መግለጥ ተገቢ ስለሆነ እነሱ ወጣ ብለው መልካም ምኞታቸውን የሚገልጹ ነው። እነዚሁ ከጀመር ነው አይቀር። ምናልባት ስጦታ ያላችሁ ለዶክተር ዳንኤል እና ለዶክተር ጽዮን መልካም ምኞቴን እገልጣለሁ የምትሉ መድረኩ ክፍት ነው። ወደ ኬክ መራግብር ግብር ከመሄዳቸው በፊት እሱም መራግብር ማከናወን ስላለብን ነው። ከዛ በፊት ቀጥታ የምንሄደው ወደ መምህር ይሆናል። እርሳቸው ወደዚህ መጥተው ደግመው ጥቂት መጻጽፍ ያቀርቡልናል። ጽሁፍ ነው የሚያቀርቡልን የእግዚአብሔር ቤተሰቦች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰገነት ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አገልጋይ መምህር ናቸው። እሳቸው ለእህታችን ለዶክተር ጽዮን እና ለወንድማችን ለዶክተር ዳንኤል መልካምኞታቸውን የሚገልጹበት ደግሞ ግጥም አለን። ህጻናት ልጆች አንዴ ያረፍ በሎ ወደ መምህራቸው ደውላላችሁ ሰላም ለዚህ ቤት ይሰማችኋል። ሰላም ለዚህ ቤት፣ ሰላም ለዚህ ቤት፣ ሰላም ለዚህ ቀን፣ ሰላም ለሙሽሮች፣ ለዳንኤል ለጽዮን ሰላም ለዚህ ቤት ሰላም ለዚህ ቀን ሰላም ለሙሽሮች ሰላም ለዳንኤል ለጽዮን። እንንብላቸው መስግንላቸው። ዛሬ የደስታ ቀን ነው የፍቅር ቀን። ዳንኤል ደሳለኝ የልብ ወግህ ጽዮን፣ ዳንኤል ደሳለኝ የልብ ወግህ ጽዮን፣ ዶክተር ጽዮን መላኩ የህይወት እህት ፍቅርህን ትፈልጋለች። ያላንዳጅ ቀን የት ነው እሺ በእምነት በታማኝነት ቃል ኪዳን አድሳችሁ፣ አንድ ቤት መስረታችሁ፣ አዲስ ሕይወት ጀመራችሁ። አይተባንና እንኳን ደስ አላችሁ። ዳንኤል ደሳለኝ ዳንኤል ደሳለኝ ባደረገው ነገር ተማርኳልና በጽዮን ፍቅር ነው ን ሚቃቸሁቸውሆ

ከአንበስቶች ጉድጓድ እገባለሁ ብሎ፣ ከአንበስቶች ጉድጓድ እገባለሁ ብሎ ያ ዳንኤል ታስታውሳለች አለ። ከአንበስቶች ጉድጓድ እገባለሁ ብሎ፣ ከጽዮን አዳራሽ አገኘኑ ዘሎ ነው፣ አገኘኑ ተጥሎ ነው። ከጽዮን አዳራሽ አገኘኑ ተጥሎ ነው። ጽዮን ደስ አለችኝ፣ ጽዮን ደስ አለችኝ በሰራችው ስራ፣ ጽዮን ደስ አለችኝ። ትንቢተ ዳንኤልን ዛሬ አሳየችኝ። ጥቅሱ ጠቅሳ ነው አመስግናት። በቃ ብቸኝነት ክፉ ነው ብላ ሳታበቃ ትዳር ውስጤ ነው ብላ እየዘመረች በቃና ብርድ ብሎ ቀረ። ከዚህ በኋላ በቃ በቃ ብላ ዘምራለች። አመስግኖ እባካችሁ እናትና አባቴ፣ ይሄ ነው የኔ ማንነቴ። ቻው ቻው ብላችኋለች። ቻው በእናት እናንተም ቻው